ጤና ይስጥልኝ ሰላም እግዚአብሔር ይመስገን አለን አለን እስኪ መጀመሪያ እንተዋወቅ ስሜ ዳንኤል ደሴ እባላለሁ በካሌብ ፋውንዴሽን የፕሮግራም ማናጀር ነው እንግዲህ ዛሬ እዚህ ካሌብ ፋውንዴሽን ላይ ያለውን አጠቃላይ የሚሰጠው አገልግሎት ምንድን ነው የሚለውን ጥኝት ለማድረግ ነው የመጣ ነው ካሌብ ፋውንዴሽን ሲመሰረት አላማው ምን ነበር እስኪ እንዴት ተመሰረተ ካሌብ ፋውንዴሽን የተመሰረተው 14 በሚሆኑ በአሜሪካ የሚኖሩ ኢትዮጵያኖች ነው። ይሄ ድርጅትን የመሰረቱት ቢያንስ ለተወለደበት ሀገር የተወሰነ ነገር እንኳን ኮንትሪቢዩት አስተዋጽኦ ብናደርግ ተብሎ የተመሰረተ ድርጅት ነው። በበላይነት ድርጅቱን እነኝን ሰዎች አሰባስባ የመሰረተችው ጤናዳም ግርማ ትባላለች። በሷ መሰረት በሷ አማካኝነት 14 ኢትዮጵያኖች ተሰባስቦ ይህን ድርጅት በ2012 እንደ አውሮፓ ሆነ ቆጣጠር ተመሰረተ። አሁን ላይ ይሄ ካሌብ ፋውንዴሽን የሚሰጠው አገልግሎት ምን ምን ነው? ካሌብ ፋውንዴሽን አራት አይነት ፕሮግራሞች አሉ። አንዱ ያው እንደምናየው ይሄ የዴይ ኬር ፕሮግራም ነው። ዴይ ኬር እንበለው እንጂ ዴይ ኬር ብቻ አይደለም። ይሄ ድርጅት የሚሰጠው በዴይ ኬር ውስጥ እንደ ህፃናት መገባ አለ፣ ትምህርት አለ ጤና አለ እና ሶሻል ፕሮቴክሽንም አካቶ እነኚህን አራት ፕሮግራሞች አካቶ የያዘ ፕሮግራም ነው። በተለይ ደግሞ እናቶች ዝቅተኛ ኑሮ ላይ ያሉት እናቶች እ ከፍሎ የግል እንትን እንዳይሉ አቅም የላቸውም። ስለዚህ በእኛ በዴኬር እያገለገልን ያለ ነው ምግብ ትምህርት፣ ጤና እና መሰል ድጋፎችን እያደረግን ያለ ነው። እናቶች በዚህ ጊዜ ውስጥ ተራርጦ የዕለት እንጀራ ጉልትም ይሸጡ አሉ። ሶስት አራት ቦታ ልብስ እያጠቡ የሚኖሩ እናቶች አሉ። ስለዚህ አሁን እዚህ በአንድ ቀን ውስጥ ሰባ ህጻናት ግቢ ውስጥ ይውላሉ ማለት ነው። ልጆቹ ነጭናጫ ይሆናሉ። ብዙ ጊዜ ነው የሚታዘሉት ከእናታቸው ጋር። እናታቸው እንድሄዱ አትፈልግም፣ ምክንያቱም መኪና ሊገጫቸው ይችላል። አብዛኛው መንገድ ላይ ባለ ትናንሽ ስራዎች ላይ ስለሆነ ልጆቻቸውን የሚያስተዳድሩት፣ ያ ነገር ቻሌንጁ በጣም ከባድ ነበር። እንጀራ ሲጋግሩ ልጆቻቸው በአደጋ ላይ የሚወድቁ የተቃጠሉ ሁሉ ነበሩ። አሁን እነዛኞቹ የተወሰነ ጊዜ ስለሆነ የምንረዳው ግራጁዌት እያደረጉ ስለሄዱ አሁን ባሉት ሁኔታ ላይ እነዛ ነገሮች ስለሌሉ እንጂ በጣም ከባድ ቻሌንጅ ነው ልጆቹ ላይ ያለው እና ትውልድ ላይ መስራት ነው እና ይሄ ነገር በየሰፈሩ በየክፍለ ከተማው ቢስፋፋ ቢሰፋ የእኛ ምኞት ነው እንደገና መሆንም ያለበት ነገር ነው እና እነዚህ ልጆች ደስተኛ ይሆናሉ፣ ይጫወታሉ፣ ይበላሉ። በሰዓታቸው እንዴት መጸዳዳት እንዳለባቸው ያስተምሯቸዋል። ፊደል ይቆጥራሉ። መተኛት የሚገባቸው ሰዓት አለ፣ ይተኛሉ።